ሁላችንም ልናደርገው የምንችል ነገር ግን እያደረግን ነው ያልሆነ፣ ሶስት ነጥብ ልንገራችሁ። ቪሲዲ ልትሉ ትችላላችሁ። የመጀመሪያው ቫልዩ ክሬሽን ነው። ምን አለን እጃችን ላይ ልንሸጠው የምንችለው ቫሊዩ ያለው ነገር ምን አለን? ለምሳሌ ሴት ከሆንሽ ለልጆችሽ የምትጋግሪው ኩኪስ ሊሆን ይችላል። ልጆችሽ የሚወዱልሽ ዶሮ ወጥ ሊሆን ይችላል። ድፎ ዳቦ ለመጋገር ሊሆን ይችላል። ምን ቫሊዩ የምታደርጊውና የምትሸጪ የምትዩ ነገር አለ። ይህንን መለየት የመጀመሪያው ነጥብ ነው፣ ቪ እንለዋለን። ሁለተኛው ነጥብ ደግሞ ሲ የምንለው ነው። ሲ ኮሚኒኬቲንግ ማለት ነው። አሁን ይህንን ቲክቶክ እያየሽበት ባለው ሞባይልሽ ይህን ቫሊዩ የምታደርጊውን ነገር መቅረጥ ትችላለሽ። ለምሳሌ ዶሮ ስትሰሪ ሊሆን ይችላል፣ ኩኪስ ለልጆች ስትጋግሪ ሊሆን ይችላል። ሌላ ቫሊዩ የምታደርጊውን እና ልጆ ሰዎች የሚወዱልሽን ነገር በዚህ ሞባይልሽ ልትቀርጭው እና አሁን ባለሽ የቲክቶክ አካውንት ልትለቂው ትችላለሽ። ሶስተኛው ዴሊቨሪንግ ነው። አፕ ስቶር ላይ ወይም ፕሌይ ስቶር ላይ ትገቢና ሞተረኛ ትራንስፖርት ላይ ሰርች ታደርጊያለሽ። ከዛም ላይ የሚመጣልሽን አፕ ዳውንሎድ ታደርጊያለሽ። ኢስቲሜሽን ፕራይስ ይሰጥሻል። ኢስቲሜሽን ፕራይስሽን ዋጋሽ ላይ ደምረሽ ለደንበኞችሽ መንገር ነው። ደንበኞች ሲደውሉልሽ አቅራቢያሽ ያለውን ሞተረኛ ጠርተሽ መላክ ብቻ ይሆናል ማለት ነው። ወይም ደግሞ 6633 ላይ ደውለሽ አገልግሎታችንን ማግኘት ትችያለሽ።